ሰላም ጤና ይስጥልኝ ጓደኞቼ፣ ዛሬም በአዲስ ርዕስ ተገናኝተናል። ዛሬ እንግዲህ የምናየው በአንድሮይድ ስልኮች ላይ የሚገኝ ሞሽን ኤንድ ጀስቸርስ የተባለው ፊውቸር ይሆናል ማለት ነው። ሞሽን ኤንድ ጀስቸርስ የተባለው ፊውቸር እንደምትመለከቱት በስክሪኑ ላይ እነዚህን ሁሉ አካቶ ይዟል ማለት ነው። እነዚህ ደግሞ ያው ዝም ብለው የተቀመጡ ሳይሆን ዕለት ተዕለት ስልካችንን ስንጠቀም ቀለል ብሎን እንድንጠቀምና የበለጠ ሞር አሪፍ ሆኖ እንድንጠቀም ስልካችንን የቀረቡልን ሴቲንጎች ናቸው። ሰው እነዚህን አውቀን ካልተጠቀምንባቸው ስልካችንን መያዙ ብዙም ያን ያህል ጥቅም አይኖረውም ማለት ነው። በውስጡ ያሉትን ሴቲንጎች እያንዳንዱን ለምን እንደሚጠቅሙ በደንብ አድርገን አውቀን ሁሉንም ልንተገብራቸው ይገባል ማለት ነው። ስለዚህ በዛሬው ፕሮግራም ሞሽን ኤንድ ጀስቸርስ የተባሉትን ፊውቸሮች ወደ ሰባት የሚሆኑ ናቸው። ሰባቱንም ለምን እንደሚጠቅሙ አሪፍ አድርጌ የማስረዳችሁ ይሆናል። የማታውቁ እስከ መጨረሻው ተከታተሉ። ስለዚህ ይህን ቪዲዮ ላይክ እያደረጋችሁ ጀምሩ። ለቻናሉ አዳዲስ ከሆናችሁ እንግዲህ ሰብስክራይብ አድርጎና ወደ ሶስት መቶ ልንገባ ስለሆነ እዛ እናደርሰው እላለሁ። አመሰግናለሁ። አሁን ቀጥታ ወደ ፕሮግራሙ እናልፋለን። መልካም ቆይታ ይሆንላችሁ። እሺ ቤተሰብ ተመልሰናል። እንግዲህ አሁን በቀጥታ ስልካችን ላይ እንገባና እናስተካክላል ማለት ነው። ወደ ስልካችሁ የሴቲንግ አፕሊኬሽን ትከፍታላችሁ ማለት ነው። ከከፈታችሁ በኋላ ወደ ታች ትወርዱና አድቫንስድ ፊውቸርስ የሚል ትፈልጋላችሁ። አድቫንስድ ፊውቸርስ የሚል አለ፣ ሁሉም ስልክ ላይ የአንድሮይድ ስልኮች ላይ አለ። አድቫንስድ ፊውቸርስ የሚለውን ትነካላችሁ ማለት ነው። ከነካችሁ በኋላ እነዚህ ያመጣላችኋል። ገና ያልተነኳሉ፣ ገና ያልተነኳሉ ነገር ግን በየክፍል ይዤ ቀርባለሁ። ለዛሬ የምንመለከተው መስመር ምልክት የማደርግበትን ሞሽንስ ኤንድ ጀስቸርስ የሚሉትን ይሆናል ማለት ነው። ስለዚህ ሞሽንስ ኤንድ ጀስቸርስ የሚለውን ትነካላችሁ ማለት። ከነካችሁ በኋላ እንግዲህ ወደ ሰባት የሚሆኑ ነገሮች አሉ። እነዚህ ምንድን ናቸው? ለምንድን ነው የሚጠቅሙት? እስካሁንስ እየተጠቀማችሁባቸው ናቸው? ካልተጠቀማችሁ ደግሞ አሁን ዛሬ አውቃችሁ ትሄዳላችሁ ማለት ነው። ሰው ለእናንተ አዲስ የሆነው በኮመንት ማሳወቃችሁን እንዳትረሱ። ይሄ ለእኔ አዲስ ነው ብላችሁ ማሳወቅ ትችላላችሁ ማለት ነው። የመጀመሪያው ላይ ስንመጣ እንግዲህ ሌፍት ቱ ወክ ይላል። ሌፍት ቱ ወክ ይላል ተርን ኦን ዘ ስክሪን ወን ዩ ፒክ አፕ ዩር ፎን ይላል። ይህ ምንድነው? የመጀመሪያውን አሁን የእኔ ጠፍቶ ነበር። ኦን ባደርገው ምን ጥቅም አገኛለሁ? ከእስከ ዛሬው የተለይ፣ እሺ ላስረዳችሁ ምንድን ነው ይሄ የሚጠቅማችሁ? ስልካችሁን ለምሳሌ ጠረጴዛ ላይ አርጋችሁት የሆነ ቦታ ላይ አርጋችሁ ሊሆን ይችላል። መልዕክት ገብቶላችሁ ወይም ደግሞ ሰዓት ለማየት ፈልጋችሁ ስታስቡ፣ ባንድ እጃችሁ በቀላሉ ማለት ነው ጠረጴዛው ላይ ካልብድግ ስታደርጉት አውቶማቲካሊ ስልኩን ያበራላችኋል ማለት ነው። በፊት ግን ይህን ነክታችሁ ምናምን ነበር ጎን የፓወር በተኑ ስትነኩት ስልኩ ይበራል ምናምን ወደ ውስጥ ገብታችሁ ሰዓት ታያላችሁ። ነገር ግን ይችን ፊውቸር ኦን ካደረጋችኋት ማለት ነው ተርን ኦን ዘ ስክሪን ዌን ዩ ፒክ አፕ ዩር ፎን ይላል። ስለዚህ ስልካችሁን ስታነሱት አውቶማቲካሊ ይበራል ማለት ነው። ስለዚህ ሰዓቱን ማየት ትችላላችሁ። በተለይ ማይመች ሁኔታ ውስጥ ከሆናችሁ ደግሞ በቀላሉ ይህን ፊውቸር መጠቀም ትችላላችሁ። ኦን አድርጉት። መቼ እንደሚጠቅም አይታወቅም። ስለዚህ ቢያንስ ጥቅሙን ማወቁ አሪፍ ነው። እናንተ ፈለጋችሁም አልፈለጋችሁም ግን እያንዳንዱ ስልካችሁ ላይ ያሉ ነገሮችን ማወቃችሁ መልካም ነው ማለት ነው። ሁለተኛ እና ሶስተኛው ተመሳሳይነት አላቸው። የመጀመሪያው ዳብል ታፕቱ ተርን ኦን ስክሪን ይላል ማለት ነው። ይህን ብታበሩት ሁለቱንም ተመሳሳይ ጥቅም ነው ያላቸው። የመጀመሪያው ዳብል ታፕቱ ተርን ኦን ስክሪን ሲሆን ሁለተኛው ደግሞ ዳብል ታፕቱ ተርን ኦፍ ስክሪን ነው። ምን ማለት ነው? እዚህ ትወጡና ስልካችሁን ይሄ መሃሉን አለ አይደል? መሃሉን ሁለት ጊዜ ስትነኩት ስክሪኑ ሎክ ይሆናል ማለት ነው። አውቶማቲካሊ ስክሪናችሁን ይዘጋዋል። ኦፍ ሁኖ ደግሞ ድጋሜ ስትነኩት ሁለት ጊዜ ይበራል ማለት ነው። ላሳያችሁ። ለምሳሌ ሁለት ጊዜ ስነካው ጠፋ፣ ሁለት ጊዜ ስነካው ይበራል ማለት ነው ስልኩ፣ እንደምትመለከቱት። ሶ ይሄን ፊውቸር መጠቀም ትችላላቸው ማለት ነው። ይሄ በቀላሉ ምናልባት እንኳ እንኳን የፓወር በተኑ አልሰራ ቢላችሁ አጋጣሚ ስልኩን ዳብልት ሁለት ጊዜ በመንካት ብቻ በጣታችሁ መሀል ላይ መዝጋትም መክፈትም የምችሉበት ፊቸር ይሄ ሁለቱ ነው ማለት ነው። ዳብል ታፕቱ ተርን ኦን ስክሪን፣ ዳብል ታፕቱ ተርን ኦፍ ስክሪን የሚሉትን መጠቀም ትችላላችሁ ማለት ነው። ወደታች እንምጣና እንግዲህ ሁሉንም ነው በዝርዝር የምንመለከተው። ምናልባት አንድ አሪፍ ነገር ልታገኙ ትችላላችሁ። ወደታች ስንመጣ ደግሞ እንደምትመለከቱት ይህኛውን ኦን ብናደርገው ምንድነው የሚፈጠረው? አላርት ወን ፎን ፒክ አፕ ይላል። ዩር ፎን ዊል ቢ ቫይብሬት ኦን ዩር ፒክ አፕ አፍተር ሚሲንግ ኤኮል ኦር ሜሴጅ ይላል። ምንድን ነው ለምሳሌ፣ ስልካችሁን እንደ ቅድሞ አሁን አስቀምጣችሁታል ጠረጴዛ ላይ፣ የሆነ ቦታ ላይ እንበል። ሳታዩት እናንተ ስልክ ተደውሎ ከሆነ መልእክት ተልኮላችሁ፣ ሜሴጅ ተልኮላችሁ ከሆነ ስልኩን መታችሁ ከነበረበት ስታነሱት ቫይብሬት ያደርጋል ማለት ነው። መልእክት እንዳላችሁ ያሳውቃችኋል። ተደውሎ ከሆነ መደወሉ ለማሳወቅ ቫይብሬት ያደርጋል። ስልኩን ብድግ ስታደርጉት ይነዝራችኋል ማለት ነው። ይህም ፊውቸር አላርት ወይም ፒክአፕ የሚለውን ኦን ካደረጋችሁ ስልካችሁ ሜሴጅ ቢኖረው ወይም የተደወለበት ከሆነ መታቸው ስታነሱት እንደተደወለበት ቫይብሬት ያደርግላቸዋል፣ ያሳውቃችኋል ማለት ነው። ሰው ለዚህ ነው የሚጠቅመው። አሁን ወደ ታች ስወርድና ይችኛዋን ደግሞ ንጫናት። turn over to mute ይላል። turn over to mute ይላል። ይቺ ደግሞ በጣም እጅግ አስፈላጊ ናት። ሁሉንም ኦን አድርጉት። የሆነ ሰዓት ይጠቅማችኋል ማለት ነው። ይሄ ምንድነው ደግሞ የሚጠቅማችሁ ካላችሁ ጓደኞቼ፣ ይሄ ደግሞ ስብሰባ ላይ ሆናችሁ ሊሆን ይችላል። በአጋጣሚ አሁን ማታ የሆነ ማጠበቅ ቦታ ላይ፣ ጸሎት ላይ ሆናችሁ ሊሆን ይችላል። ስልክ የማይፈቀድበት ቦታ ላይ ሆናችሁ ሊሆን ይችላል። የሆነ ሰው አሁን በድንገት ድውል ላይ አደርግባችሁ ሲደውል ምንድነው የምታደርጉት? ቶሎ ድምፁን ለመቀነስ ምናምን ነው የምትሞክሩት አይደል? ሶ ይህን ነገር ደግሞ በቀላሉ ተርን ኦቨር ቱ ሚዩት የምትለው ምንድና ቀጥታ ፌስ ዳውን ነው የሚለው። እዚ ጋር እንደምትመለከቱት ፌስ ዳውን ስልኩን የሆነ ሰው ሲደውላችሁ ሲጠራ አውቶማቲካሊ ፌስ ዳውን ስልኩን ወደ ስዘቀዝቁት ወይም ፊቱን እንደዚህ ስታዞሩት በቀጥታ ሚዩት የሆና ማለት ነው፣ ድምፁ ይጠፋል። የሆነ ስብሰባ ላይ ምናምን ሆናችሁ የሆነ ሰው ሲደውል ቀጥታ እንደዚህ ማድረግ ነው ድምፁን ያጠፋላቸዋል ማለት ነው። ሚዩት ያደርግላቸዋል ማለት ነው። ሶ ይሄ ይጠቅማቸዋል። የሆነ ሰዓት ኦኑ ብታደረጉት በድንገት ሲደወል እንደዚህ ማድረግ ትችላላችሁ። በእጃችሁም እንደዚህ ጠጋ ስታረጉት እንደዚሁ ይህኑ ፊቸር መጠቀም ትችላላችሁ ማለት ነው። ሶ እስካሁን ገብቷቸው በእርግጠኝነት ም ጥያቄ ያለው አይኖርም። ወደ መጨረሻዎቹ እየሄድ ነው። ፊንገር ሴንሰር ጄስቸር ሲላል ይሄ ደግሞ ምንድን ነው? ኦኬ ትሉታላችሁ ማለት ነው። ኦኬ ካላችሁት በኋላ ደግሞ ኦፕን ኖቲፊኬሽን ፓናል የምትላለች እንደፈለጋችሁ ኦን ታደርጓታላችሁ ማለት ነው። የፊንገር ሴንሰር ማለት የጣት አሻራችሁን በመጠቀም ስልካችሁን ማንቀሳቀስ፣ አፕሊኬሽኖችን መክፈት የምችሉበት ነው ማለት ነው። የጣት አሻራ ማለት ያው ስልካችሁ የጣት አሻራ ያለበት የፓወር በተኑ ሊሆን ይችላል። አንዳንዱ ደግሞ እዚህ ሊሆን ይችላል። ሶ እናንተ የጣት አሻራችሁ ያለበትን በመጠቀም በተለይ ደግሞ የሚጠቅማችሁ አንድ እጃችሁ ስራ ይዞ ከሆነ በአንድ እጃችሁ የሆነ ነገር ለማድረግ ስትፈልጉ ሞባይል ዳታ ለመክፈት ምናምን ኖቲፊኬሽኖችን ለመጠቀም ከፈለጋችሁ ይህን ፊውቸር መጠቀም ትችላላችሁ። ከምስሉ ላይ እንደሚያሳያችሁ የምትነኩት የጎኑን ነው። ይህ እንደምታዩት ሳንሸራተተው ይንሸራተታል ኖቲፊኬሽን ፓናሉ። ወደ ላይ ሳረገው ደግሞ ወደ ላይ ይሆናል። ወደ ታች ሳረገው ደግሞ እንደዚህ መጠቀም እችላለሁ ማለት ነው። ሶ እንደምትመለከቱት ነው ሁሉን ነገር በአንድ እጄ መቆጣጠር እችላለሁ ስክሪኑን ሳልከፍት ማለት ነው። ሶ አንድ እጃችሁን ላይ አንድ እጃችሁ ስራ ሆኖ አንድ እጃችሁን መጠቀም ስትፈልጉ በዚህ መንገድ ሁሉን ነገር የጎኑን ብቻ በመንካት እንደዚህ ኖቲፊኬሽኑ ማንቀሳቀስ ምናምን ትችላላችሁ ማለት ነው። ሶ ይሄ በጣም አሪፍ ነው፣ አሪፍ ፊቸር ነው ተጠቀሙበት እላለሁ። መጨረሻ ላይ ደግሞ ሉኪንግ ፎር ሶምቲንግ የሚል አለ። ከገባችሁ በኋላ ወደታች ኪፕ ስክሪን ኦን ዌል ቪንግ ይላል። እሷን ስትነኳት እንደምታዩት ስክሪን ታይምውት ላይ ነው የሚወስዳችሁ ማለት ነው። ስክሪን ታይምውት ያው ከአሁን በስተናገር ያለሁ ነገር ግን ስክሪን ታይምውት ማለት ያው ስክሪናቸው የሚጠፋበት የሰዓት ገደብ ማለት ነው። ለምሳሌ እስክሪኑ አሁን ኦን ነው እንዲህ አድርጌ ዝም ብዬ ብተው፣ ለምሳሌ 15 ሰከንድ ከሆነ 15 ሰከንድ ቆጥሮ ስክሪኑ ይጠፋል ማለት ነው። ነገር ግን 30 ሰከንድ ካረኩት 30 ሰከንድ ይቆያል ማለት ነው። 30 ሰከንድ ቆይቶ ነው እስክሪኑ የሚቆልፈው ወይም የሚጠፋው ማለት ነው። ነገር ግን ታችኛዋን ፊውቸር ካበራችኋት ኪፕ ስክሪን ኦን ዌል ቪንግ ይላል። ምን ማለት ነው? ይሄ ደግሞ የሆነ ነገር መጽሐፍ እያነበባችሁ ሊሆን ይችላል። በስልካችሁ ብቻ እንዳይጠፋ እንዳይቋረጥ የምትፈልጉ ነገር ካለ ስልኩ እንዳይዘጋ ማለትም ስክሪኑ እንዳይጠፋ ኦን እንደሆነ እንዲቆይ ከፈለጋችሁ የችኛዋን አብሯት ማለት ነው። ይሄ እንደምታዩት ፍሮንት ካሜራ ቱ ዲቴክት ዩር ፎን ይላል። የናንተን ፊት በመም ዲቴክት በማድረግ ስክሪኑ እንዳይጠፋ ይሆናል ማለት ነው። ለምሳሌ ይሄን ኦን ካደረኩት መቼም ቢሆን ስልኩ አይጠፋም፣ እንደበራ ዝም ይላል ማለት ነው። ስለዚህ መጽሐፍ የምታነቡ ከሆነ የሆነ ነገር እንዳይቋረጥ ስክሪኑ እንዳይጠፋ የምትፈልጉ ከሆነ ይችን ፊውቸር መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህ ናቸው እንግዲህ ሞሽን ኤንድ ጀስቸርስ የሚባሉት እነዚህ ናቸው። አድቫንስድ ፊውቸር ላይ ገብታችሁ ሞሽን ኤንድ ጀስቸርስ የሚሉት እነዚህ ናቸው ማለት ነው። ያልገባችሁ ካለ በዚህ ጉዳይ ጠይቁ በኮመንት ነው መመልሰው። ምክንያቱም ለዚህ ድጋሚ ቪዲዮ አልመጣ ማለት ነው። ሌሎች አሉ። አድቫንስድ ፊቸር ላይ ስትንገባ እንደምታዩት ብዙ ነገሮች አሉ፣ ብዙ ነገሮች አሉ። እያንዳንዱን ደግሞ በየክፍል እያደረኩ ወይም አቅርብ ይሆናል ማለት ነው። እንዳነሰለቻችሁ በማለት እነዚህን የስልክ ሙሉ አጠቃቀም ከጨረስን በኋላ ደግሞ ወደ አርቲፊሻል ኢንተለጀንስ ቱሎች እንገባለን። አርቲፊሻል ኢንተለጀንስን በመጠቀም እንዴት አድርገን የተለያዩ ቪዲዮዎችን ምስሎችን መፍጠር እንችላለን እንዴት ገቢ ማግኘት እንችላለን የሚለውን ደግሞ ወደዛ እንሄዳል ብዙ ያልተነኩ አይዲያዎች አሉ ብቻ እናንተ አብራችሁኝ ከኔ ጋር ቆዩ ብዙ እውቀትን እንጨብጣለን ማለት ነው ለዛሬ ያስኩላችሁ ይሄን ይመስላል እስከዚህ የተከታተላችሁ ከልብ አመሰግናለሁ እስኪ እስከዚህ ተከታትያለሁ ብላችሁ በኮመንት አስቀምጡልኝ ሀሳብ አስተያየታችሁንም ጻፉልኝ ይቀበላለሁ አመሰግናለሁ ጓደኞቼ በቀጣይ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ